ሁለት ዓመታትን ወደ ኋላ ልወሰዳችሁ። ቦታው በአማራ ክልል በውቢቷ ባህር ዳር፣ ቀድሚ ያለ ሴቶች የአምስት ኪሎ ሜትር ውድድር ሩጫ ተካሄደ። በዛም ያልተለመደ አዲስ ስም ተሰማ መዲና ኢሳ። አስገራሚው ነገር መዲና ኢሳ ጽጌ ገብረ ሰላማን የመሳሰሉ መልክናት ውዱን አይነት ትልልቅና ስመጥር አትሌቶችን በመቅደም አንደኛ ገባች። ያኔ ሰው መዲና ኢሳ ማነች ማለት ጀመረ። ይህ ብቻ አላበቃም። አትሌት መዲና ኢሳ በሴቶች 5000 ሜትር ክብረ ወሰን በመስበር አሸነፈች። ቦታው ፔሩ ሊማ ነው ብሎ ያለ መገናኛ ብዙሃን መዘገብ ጀመረ። ሕፃኗ ወጣቷ ፍልቅልቋ ሩጫ አቁማ ዳግም ወደ ባህር ዳር ልትመለስ የነበረችው እና የመሰረት ደፋር ባለቤትና አሰልጣኝ ውለታ የዋለላት መዲና ኢሳ አሁን ላይ በአለም ላይ ስሟ እየነገሰ ነው። የአለም መገናኛ ብዙሃን እንደ መዲና አይነት ወጣትና ተፎካካሪ አትሌቶችን ለማፍራት ኢትዮጵያ ምን ማድረግ አለባት ሲልም እየጠየቀ ነው። ለመሆኑ መዲና ኢሳ ማን ነች? ሩጫ አነሳሷና አሁን ላይ ያለችበት ደረጃ ምን ይመስላል? ምን አይነት ሪከርዶችን ሰብራለች? የአለም መገናኛ ብዙሃንስ ስለሷ ግሬት ማንቸስተር ራን የተባለውን ሩጫ ካሸነፈች በኋላ ምን እየዘገቡ ነው የሚለውን እንነግራችኋለን። ላይክ ሼር፣ ሰብስክራይብ በማድረግ የኢትዮጵያ ለስክ ስፖርትና የአትሌቲክስ ዘገባዎችን በልዩነት እንድታገኙ እንጋብዛችኋለን። ይኸው ወደ ጉዳያችን ገባን። አትሌት መዲና ኢሳ ወጣትና ተስፋ ከተጣለባቸው የኢትዮጵያ አትሌቶች መካከል አንዷ ነች። እንዲያውም በርካቶች ጥሩ ሩነሽ ዲባባ ከነመልኳ ከናሯሯጧ ከነ ፈገግቷና ከነ ቁመቷ ዳግም ተወለደች የጥሩ ተተኪ ተገኘች ሲሉ ሐሳብ አስተያየታቸውን ይሰጣሉ። በእርግጥም እውነት ይመስላል። የመዲና እድሜ ገና ነው፣ አሁን ላይ 20 ዓመቷ ነው። በ20 ዓመቷ ግን በወርቅና በብር በነሐስ ስሟን አጽፋለች። ከዳይመንድ ሊግ እስከ ግራንድ ስላም ትራክም ምርጥ ተፎካካሪነቷን አሳይታለች። በአማራ ክልል ደብረ ማርቆስ የተወለደችው መዲና ኢሳ ጥር 3 2005 ዓ ም ይችን ምድር የተቀላቀለችበት ጊዜ ነው። ከዛ በኋላ በ20 ዓመት በታች፣ በ17 ዓመት በታች በተለያዩ ውድድሮች ተፋልማለች። ግን ይላሉ የስፖርቱን በትክክል የሚከታተሉ ሰዎች 13ኛው የመላ አፍሪካ ጨዋታዎች በ24 ሲደረግ ግን ሁኔታው ልዩ ነበር። አትሌት መዲና ኢሳ፣ ብርቱካን ሞላና መልክናት ውዱ ከ1 እስከ 3 ተከታትለው በመግባት የወርቅ የብርና የነሐስ ሜዳሊያ ለሀገራቸው አስገኙ። ይህም ኢትዮጵያ ዳግም አረንጓዴው ጎርፍ ተመለሰ የተባለበት ጊዜ ነበር። በርግጥ በዛ ውድድር በጣም ከገቡትና ከጸኑት ውስጥ አንዷ መዲና ኢሳ ነች። ሌሎችም በአትሌቲክሱ በርግጥ በርትተው ቢገፉም የሷን ያህል በስኬት ሊራመዱ አልቻሉም። አንዱ ጉዳይ ግን ግን የእድሜ ነው እየተባለ ይነሳል። በእርግጥም መዲና እድሜዋ ትንሽ መሆኑን ማሳያው ከአስራ ሰባት ዓመት ጀምሮ ቤት ክለብ እንዳለፈች የት እንደተወለደች በትክክል የተመዘገበች አትሌት መሆኗ ነው ይላሉ። በዚህም ገና በ20 ዓመት ስኬት ያጣጣመች ያለ መገናኛ ብዙሃን የአትሌቲክሱ ቤተሰብ ያጨበጨበላት ምርጥ አትሌት ነች። በአፍሪካ ጨዋታዎች በ23 አክራ በ5000 ሜትር ወርቅ አግኝታለች። በዓለም ካመት በታች ሻምፒዮና በ24 ሊማ በ5000 ሜትር ወርቅ በማምጣት ዓለምን አስደምማለች። እንዲሁም በ5000 ሜትር በ22 በኮሎምቢያ ካሌ የወርቅ ሜዳሊያ ባለቤት ነች። በዓለም ክሮስ ካንትሪ ሻምፒዮንሺፕ በ23 በአትረስ የወርቅ ሜዳሊያ ስታመጣ በዛው ባጭር ርቀት በየብ የብር ሜዳሊያ ባለቤት በማምጣት ድንቅ አትሌትነቷን አሳይታለች። 3000 ሜትር ሯጭ የሆነችው ይቺ አትሌት በቦስተን 24 ደግሞ 835 በመግባት ምርጥ ሰዓቷን አስመዝግባለች። በለንደን 23 5000 ሜትር ሮጣ 14 16 56 በመግባት አስደናቂ ውጤት አስመዝግባለች። 5 ኪሎ ሜትርን 14 46 በሆነ ውጤት ሮጣለች። 15 ኪሎ ሜትርን 47 40 በመሮጥ በ23 የግሏ ምርጥ ሰዓቷ ነው በአምስት ኪሎ ሜትር እንዲሁ የገባችበት 1453 ደግሞ ከ18 ዓመት በታች የእርሷ ፐርሰናል ቤስት ሆኑ የተመዘገበላት ነው አሁን ከሰሞኑ አስደናቂ ውጤትን አስመዝግባለች በሳምንቱ መጨረሻ በተካሄደው በእንግሊዝ ማንቸስተር 10 ኪሎ ሜትር ውድድር አትሌት መዲና ኢሳ በብቃት ስታሸንፍ በርካታዎች ጥሩነሽ ዳግም መጣች እያሉ ነው አትሌት መዲና ኢሳ ርቀቱን 30:42 በመግባት በአንደኝነት አሸንፋለች። ብቻ አይደለም ኬንያን ጨምሮ ኢትዮጵያን ብርቱ ተፎካካሪዎች በነበሩበት አፈትልካ በመውጣት በአስደናቂ ሁኔታ ያሸነፈችበትን ይህ ክስተት በርካቶች ከጥሩነሽ ዲባባ ጋር እንዲያመሳስሏት ሆኗል። ብቻ አይደለም አትሌት ጎይትቶም ገብረስላሴ በበኩሏ 31:13 የወሰደባት ሲሆን ሶስተኛ ደረጃን ይዛለች። ይህ ማለት ከነ ጎይትቶም ስላሴ ከነ ስመጥር አትሌት ጋር ተወዳድራ የ20 የሀገሯ ወጣት አትሌት መዲና ኢሳ በአንደኝነት መግባቷን በርካቶች በአስደናቂ ሁኔታ እየዘገቡት ይገኛሉ። ከነዚህ ውስጥ አንዱ ዶቼቤሌ ነው። ዶቼቤሌ እንደ መዲና አይነት አትሌቶች እንዲገኙ ምን ይደረግ እያለ ይጠይቃል። ኢትዮጵያ ዳጊና ወጣት አትሌቶች ባለም አቀፍ መድረክ አመርቂ ውጤቶችን በማስመዝገብ ላይ ናቸው ይላል ዝግበው ከነዚህ ኢትዮጵያን ወጣት አትሌቶች መካከል በሁለቱም ጾታ አሸናፊ በሆኑበት የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ላይ ሩጫ የባለድሏ መዲና ኢሳ ትጠቀሳል ችላል መዲና ኢሳ እንግሊዝ ውስጥ ባሸናፊነት የወርቅ ሜዳሊያ ያጠለቀች ታዋቂ አትሌቶች በተሳተፉበት ፉክክር ነው ሲል አድናቆቱን ቸሯታል። መዲና 30 ደቂቃ 42 ሰከንድ ሮጣ አሸናፊ ስትሆን፣ ሌላኛው አገሯ ልጅ ጎይቶም ገብረስላ ስላሴ በ31 ደቂቃ ከ11 ሰከንድ ሶስተኛ ደረጃ አግኝታለች። 31 ደቂቃ ከ03 ሰከንድ በመሮጥ የሁለተኛ ደረጃ አግኝታ የብሩ ሜዳሊያ ያጠለቀችው አሜሪካዊቷ ኤሚሊ ሲሰን ናት። እርሷም ለአሸናፊነት ትልቅ ግምት አግኝታ ነበር። ለመሆኑ ወጣት መዲና ኢሳ ይህ እንጂ ልምድ ጨምሮ ያላቸው አትሌቶችን የምታሸንፍበት ምክንያት ምን ይሆን ሲል የኢትዮ ኤፍ ኤም 107.8 ኢትዮጵያ ስፖርት አዘጋጅና አቅራቢ ምስጋናው ታደሰ ሀሳብ አስተያየቱን ለበርካቶች አጋርቷል። በሚዲያው ግን ይጠይቃል። የጀርመኑ ዶቼ በለ ኢትዮጵያ እንደ መዲና አይነት ብርቱ ተፎካካሪ እንድታገኝ ምን መደረግ፣ ኢትዮጵያ አትሌቲክስ ፌዴሬሽን የእድሜ ማጭበርበር ጉዳይ አሳስቦታል፣ ይህ እንዴት ይቀረፍ ይላል። እናንተስ እንደ መዲና አይነት ምርጥ አትሌቶችን ለማግኘት ምን መደረግ አለበት ትላላችሁ? እኛ ዘገባዎችን ስንቀጥል መዲና ኢሳ በዚህ እድሜዋ በአለም በሴቶች ከአመት በታች ምርጥ አትሌቶች ምርጫ ፍጻሜ መድረሷን እናገኛለን። የዓለም አትሌቲክስ ፌዴሬሽን የ23 ከአመት በታች ሴቶች አትሌቶች ሶስት የፍጻሜ እጩዎችን አስተዋወቁ ነበር። ኢትዮጵያዊቷ መዲና ኢሳ ከሶስት ውጩ አንዱ መሆን ችላለች። እጩዎች በቡዳፔስት የዓለም አትሌት ሻምፒዮና፣ በባትሩስት የዓለም አትሌቲክስ አገር አቋራጭ ሻምፒዮና፣ በሪጋ የጎዳና ላይ ሩጫ የዓለም አትሌት ሻምፒዮና እና በሌሎች ውድድር ባሳዩቸው ብቃትና እንደተመረጡ ፌዴሬሽኑ በድረገጹ ገልጾ ነበር። መዲና ኢሳ በ2223 የውድድር ዓመት በዓለም ሀገር አቋራሽ ሻምፒዮና የብር ሜዳሊያ አሸናፊ በ5000 ሜትር የዓለም ሻምፒዮና ስድስተኛ ደረጃ እና 1454 የግሏ ምርጥ ሰዓት እንዲሁም የዓለም የጎዳና ሩጫ ሻምፒዮና በ5 ኪሎ ሜትር አራተኛ ደረጃ ወጥታ ማጠናቀቋ ለምርጫው አስተዋጽኦ እንዳደረገ ጠቅሷል። የ23 ከ20 ዓመት በታች ሴቶች ሽልማት አሸናፊ በዓለም አቀፍ የባለሙያዎች ቡድን ከተገመገመ በኋላ በዓለም አቀፍ ደረጃ ታሳሳ 11 እንደተገለጸ ይታወቃል። ከመዲንስና ኢሳ ጋር የተፎካከረችው ደግሞ ታላቋ ኬንያዊት አትሌት ፌዝ ቸሮቴክና ሰርቢያዊቷ አንጀሊና ቶፒክ ነበሩ። በዚህ ዕድሜዋ ግን መዲና ኢሳ ከኢትዮጵያ እየተፎካከረች ነው። እድሜዋ ግን ሀያ ነው። በእርግጥ በኮቪድ ጊዜ ትላለች። የመሰረት ደፋር ባለቤትና የመዲና ኢሳ አሰልጣኝ ውለታ ውሎልኛል። ኮቪድ ተከስቶ ነበር፣ በሁኔታዎች ተስፋ ቁርጭ ነበር። በዚህ ምክንያት ወደ ባህር ዳር ልመለስ ነበር። እርሱ ነው በጣም ተባብሮኝ እዚህ አቆይቶኝ ለስኬት እንድበቃ ደረገኝ እሱን የምገልጽበት ቃል የለኝም ስትል የጀግኖ አትሌት መሰረት ደፋር ባለቤትና ሞግሳለች። በእርግጥም በርካቶች እንዲህ አይነት ወጣት አትሌቶችን መደገፍና ማበረታታት ለሀገር መስራት ለአትሌቲክሱም ትልቅ አስተዋጽኦ ማበርከት ነው ይላሉ የኢትዮጵያን ሰንደቅ አላማ ከፍ አድርገው እንዲያውለበልቡም ምክንያት ይሆናል ይላሉ። ስለዚህ የመሰረት ደፋር ባለቤት በአትሌቲክሱ ቤተሰብ ደማቅ ምስጋና የተቸረው ሲሆን፣ ወጣቱ አትሌት መዲና ኢሳ ካረዋረዋጥ እስከ ግራ አጣጣል ብርቱ ተፎካካሪ የምትሆን በ20 አመቷ ዚህ ደረጃ ላይ ከደረሰች በቀጣይ ኢትዮጵያ አለን ከምትላቸው ምርጥ አትሌቶች እንደነ ጥሩዬ፣ የምንጊዜም ሌጀንድ ሊሆኑ ከሚችሉ ሰዎች መካከል አንዷናት፣ ይላሉ። እናንተ ምን ትላላችሁ? ሀሳብ አስተያየታዎቹን አጋሩን። እኛ ግን መዲና ኢሳን በሄድሽበት ሁሉ ይቅናሽ ለማለት እንወዳለን።